ሌላኛው ጥያቄ ለዩቲዩበሮች የዩቲዩብ ካምፓኒ የሚከፍላቸው ክፍያ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ይህ ባለንበት ጊዜ የብዙ ሰዎች ጥያቄ ነው። ብዙ ሰዎች የተፈተኑበትም ማንኛውም ሰው ዛሬ ዘሎ የዩቲዩብ ቻናል እየከፈተ ሚረባውን፣ ማይረባውን በዲኑ ሚፈቀድና ማይፈቀደውን ሁሉ ያደረጉ ገንዘብ የሚሰበስቡ ሰዎች በዝተዋል።

ሌሎችም በዲን የተከለከሉ ሰውን የሚጎዱ ማታለል፣ ማጭበርበር ያለባቸው ግብይቶችና ገቢ ማግኛ መንገዶች በዲኑ ሐራምና ክልክል ናቸው። ከዚህ ከጠራ ማንኛውንም ስራ ሰርቶ ገንዘብ ማግኘት ይቻላል። ዩቱብ ላይ ስራ ሰርቶ ገንዘብ ማግኘትን በተመለከተም ይሄ ነው የሚባል አስሉ፣ በመሰረቱ የሚቻል የሚፈቀድ ነው። የሰው ልጅ የተኛውንም ስራ ሰርቶ ገቢ ማግኘት ይችላል። የሚከለከሉ ሁኔታዎች አሉ፣ ከምክንያት አንጻር ነው ጉልም ግፍ ካለበት ሰው መበደል ካለበት ማታለል ማጭበርበር ካለበት ዲንን የሚጻረር ሲሆን እንዲህ አይነት ሁኔታዎች ላይ ይከለከላል። ከእንዲህ አይነት ነገሮች ከጠራ ሰርቶ ገንዘብ ማግኘት በመሰረቱ ሐላል ነው። ዩቲዩብ ላይ ስራ ሰርቶ ገንዘብ ማግኘትን በተመለከተ መሟላት ያለባቸው መስፈርቶች አሉ። ሐላል ገንዘብ ይሆን ዘንድ መሠረታዊ የሚባሉ ሶስት ነገሮች መሟላት አለባቸው። አንደኛ፣ የሚሰሩት ወይም እዛ ላይ የሚጭኑት ነገር የራሳቸው ስራ የላባቸው መሆን አለበት አሊያ ደግሞ የሰዎች ሐቅ ያልሆነ የተፈቀደ ለሁሉም ክፍት የሆነ የመብት ገደብ የሌለበት መሆን አለበት። ስራው የራሱ ካልሆነ ባለቤቱን ሰሪውን ሳያስፈቅድ ሰርቆ አጭበርብሮና አታሎ ከሆነ መረጃዎችን ዶክመንቶችን የሚለቁት አንድ መስፈርቱ ጎድሏል። የሰው ሐቅ ተነክቷል፣ ወንምልና ሰው መበደል ተገኝቶበታል። በሁለተኛ ደረጃ እዛ ላይ የሚያስተላልፉት መልእክት የሚጭኗቸው ነገሮች ውስጡ ላይ የያዘው ነገር ሐላል መሆን አለበት በዲን የተከለከለ መሆን የለበትም። ዘፈን መሆን የለበትም። ቆሻሻ ፊልምና ድራማ መሆን የለበትም። ሰውን ከዲን የሚያርቅ ቀልቡን የሚያደርቅ መሆን የለበትም። በምስል ቪዲዮ መስራት የሰው ምስል ነፍስ ያለውን ነገር ቪዲዮ መስራት ይቻላል አይቻለም፣ በዕለሞች መሃል ኪላፍ እንዳለ ይታወቃል። ይቻላል በሚባለው እንኳ ተሄዶ የሴት ምስል መታየት የለበትም። የሰዎች ዐውራ መታየት የለበትም። በጥቅሉ ቀልብ የሚያደርቅ ዲንን የሚጎዳ ነገር መሆን የለበትም ውስጡ ላይ ያለው መልእክቱ የሚታየው የሚሰማው ነገር። በሦስተኛ ደረጃ እነዚህ ሁለቱ እንኳ ቢሟሉ በጣም ወሳኝ የሚባለው አነጋጋሪው ጉዳይ ዩቲዩብ ገንዘብ እንዲሰጥ በየጊዜው የሚለቃቸው ማስታወቂያዎች በዲን የሚፈቀዱ ሐላል የሆኑ ወንጀል የሌለባቸው ማስታወቂያዎች መሆን አለባቸው። ወይላ ሰዎች ቁርአን ሊለቁ ይችላሉ፣ ሐዲት የዳዕዋ ወዲዎችን አቀናብረው ሊለቁ ይችላሉ። ነገር ግን በየመሃሉ ዩቲዩብ የሚለቃቸው አደብ የጣሱ ከሸሪያ ያፈነገጡ ሰውን ለወንጀል የሚጋብዙ ማስታወቂያዎች የሚገቡ ከሆነ ይህን የሚቀበሉት ገንዘብ ሐራም እና ወንጀል ይሆናል። የአስካሪ መጠጥ ማስታወቂያዎች ሊገቡ ይችላሉ። በየመሃሉ የፊልም ማስታወቂያዎች ሊገቡ ይችላሉ። ሌሎችም ሙስሊም ሙእሚን የሆነ ሰው ለቅዝበት እንኳ አይኑን ገልጦ ሊያዩ የማይገባ ነገር በየመሃሉ ማስታወቂያ የሚመጣ ከሆነ ያ ማስታወቂያ ሐራም ከመሆኑ አንፃር በአንተ በእሱ ምክንያት ወንጀል ከታየ ወንጀል ከተሰማ፣ አላህ ዘንድ ተጠያቂነትን ያመጣል። ስራው ሐራም ይሆናል። ሐራም ሰርቶ የሚያገኘው ገንዘብም ሐራም ይሆንበታል። ስለዚህ ጥንቃቄ የሚያስፈልገው ጉዳይ ነው። እነዚህ መስፈርቶች ከተሟሉ አሁን ይቻላል። እነዚህ ነገሮች ካልተሟሉ አይቻልም። ወንጀል፣ ውሸትን፣ ስድብን፣ ሀገርና ዲን ማበላሸትን፣ ብልግናን፣ ከዲን ማራቅን ዩቲዩብ ላይ የሚያሰራጩ ሰዎች አሉ። የሚሰሩ ስራ እነዚህ ነገሮች እንኳን ባይኖሩበት ዲንን አክላቅን ሀያን የሚያበላሹ ማስታወቂያዎች የሚለቀቁበት ሁኔታ ይኖራል። አሊያ ደግሞ እዚያ ላይ የሚጭኗቸው ነገሮች ከሰው የተሰረቁ፣ ያለ አግባብ የሚለቀቁ ሊሆኑ ይችላሉ እና እነዚህ አይነት ብዙ ጥንቃቄ የሚያስፈልጋቸው ነገሮች ያለበት ከመሆኑ አንፃር፣ እንዲሁ መልካምን ነገር ለማስተማር ቻናል ፈጥሮ ትምህርትና መልእክት ማስተላለፍ ነው። እንደ ገቢ ምንጭ ለመጠቀም ግን እነዚህ መስፈርቶች መሟላት አለባቸው። ዛሬ ዩቲዩብ ያለ አዋቂዎች የሞኞችና አህመቅ የሚባሉ አይደለም። ሚዲያ ላይ ወጥተው ብዙሃንን ሊያናግሩ ቀርቶ ሁለት ሰው ሶስት ሰውን በትክክል ማናገር የማይችሉ ሰዎች እንኳ ቻናሎችን የከፈቱ የሰዎች አእምሮ ላይ የሰዎች ዲን ላይ የሚጫወቱበት ዘመን ላይ ደርሰናል። አቅል ያለው ሰው እንዲህ አይነት ሰዎችን ሊያደምጥ፣ እንዲህ አይነት ሰዎችን ሊከተል፣ እነሱን ሊያደንቅና ለነሱ ጊዜውን ገንዘቡን በጭራሽ አሳልፎ ሊሰጥ አይገባም ሙስሊም የሆነ አላህ ፊት በገንዘቡ በጊዜው እንደሚጠየቅ የሚያውቅ ሰው። እንዲህ አይነት ሰዎችን ከማበረታታት ጊዜውን ከእንዲህ አይነት ሰዎች ጋር ከማሳለፍ ሊጠነቀቅ ይገባሃል። ከወንጀለኛ አብሮ መቀመጥ በዲናችን ተከልክሏል። ከወንጀለኛ ጋር አብሮ የተቀመጠ ሰው የወንጀሉ ተካፋይ ይሆናል ተብሏል። ቀልቡ ደረቅ ከሆነ አላህን ከማይፈራ ሰው ጋር መዋል ቀልብ ያደርጋል ተብሏል። ዛሬ ፌስቡክ ላይ ቴሌግራም ላይ ዩቲዩብ ላይ የምንከተላቸውና ምናደንቃቸው የእነሱን ስራ ሚያደንቁና ሚያስተላልፉላቸው ሚያሰራጩላቸው ሰዎች በሙሉ የእንዲህ አይነት ሰዎች ባህሪ እነሱ ላይ ተጽዕኖ ያሳደርባቸዋል። አንዳንድ አላዋቂዎች ዲንም እማራለሁ ብሎም ይገባዋሉ ቢድዓውን፣ ሽርኩን፣ ሁራፋቱን፣ መሰረተ ቢስ የሆነውን ዘረኝነቱን፣ አመጹን፣ ውሸቱን፣ ሰው ላይ መሳለቁን ደጋግመው ሲያዩ ልብ ላይ ትልቅ ተጽዕኖ ያሳደራል። እነዚያን በህደት እነዚያን ሰዎች ራሳቸውን መምሰልን ያስከትላል። ሐራም ነው ወንጀል ነው ብለው ይጠየፉት የነበረውን ነገር ቀለል አድርገው እንዲመለከቱት፣ በህደትም እንዲገቡበት እንዲያደርጉት በር ይከፍታልና ከከልበደረጎች ጋር ከወንጀለኞች ጋር አቅልና አደብ ከሌላቸው ሰዎች ጋር በአካል አብሮ መቀመጥ በዲናችን የተከለከል እንደሆነ ሁሉ በሶሻል ሚዲያ እነዚህ ሰዎችን መከተልና ያነሱን ስራዎችን መከታተልም ተመሳሳይ ችግርን ያስከትላል። በፌስቡክ እና በዩቲዩብ አማካኝነት አቂዳ እየተበላሸን ቢድሃ መሰረተ ቢስ የሆኑ የሽርክ ተግባሮች እየተስፋፉን ሐያ እየቀነሰ ነው። ሴት ልጅ እንኳ ዩቲዩብ ክሬት አድርጋ ወጥታ የፈለገችውን ትናገራለች። ብዙ ወይም የዲን ወይም የዱንያ ዕውቀት የሌላቸው ነገሮች የሚለኩበት ዐቅል የሌላቸው ሰዎች ማን እንደመራቸው ሳይታወቁ እንደ እንስሳ ዝም ብለው የሚነዱበት አድርጎ የተባሉበት የሚያደርጉበት ሁኔታ በዚህም ሀገር ይበጠበጣል። የሰዎች ዲን ይበላሻል። በወንጀል መተባበር ይኖራል። እነሆኛ የተፈጠርነው ለትልቅ ጉዳይም፣ በዛዛታ በጫወታ ጊዜያችን እናሳልፍ አይገባም። በእንዲህ አይነት ማይጠቅሙ ማይረቡ ነገሮች ልባችን በሞላ ነው ቁጥር ለዝክር ለቁርአን ለአኼራ ለተፈኩር ለተደኩር ያለም ፍላጎት እየቀነሰ ይሄዳል። ቀልባችን ለአላህ ብቻ ወደ አላህ ብቻ ልናደርገው ይገባናል። ነ ከእንደዚህ አይነት የልብ ሌቦች ልንርቅ ልንጠነቀቅ ይገባናል። ዩቲዩብ ፌስቡክን መጠቀም የግድ ሆኖ ከተገኘ ወይም ጥቅም አለው ከተባለም፣ ምን አይነት አድራሻዎችን ምን አይነት ሰዎችን መከታተልና ከምን አይነት ሰው መረጃዎችን ማግኘት እንዳለብን ልናጣራ ይገባናል። ቅድም እንዳልኩት ዛሬ ሁለት ሰውን ከአባ አካል ቁጭ ብሎ ማናገር የማይችል ሁላ ሚዲያ ላይ ወጥተው ክዳን በሌለው ሁሉ የፈለገውን እየተናገረ ነው እንዲህ አይነት ሰዎች ላፋቸው ክዳን ካጡ እኛ ለዓይንና ለጆሯችን ክዳን ልናበጅለት ይገባል አላህ ተባረከ ወተዓላ ለሁላችንም ጥሩና መጥፎ የምንለይበትን እውቀት ይስጠን አክላቃችን ከእሱን ጋር ይሁን ከአላህ ባሪዎች ጋር ያማር ያደርገልን የተቀሩትን ሊያግዘን መልሳለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ